አሁን ጀምር። ስለ ትልቁ ህልምህና ህልምህን ስለምታሳካበት መንገድ ብቻ በማሰብ ህይወትህን መቀየር የሚችል የትልቅ ህልምህን ዘር በጥንቃቄ በድብቁ አእምሮህ ዝራ። ህልምህን ሊያሳካ የሚችሉ ሐሳቦችን ብቻ በማሰብም የህልምህን ዘር አጥብቀህ ተንከባከብ። የህልምህ ዘር በአረም መሰል ችግር እንዳይበላ ስለ ችግር ማሰብህንና ማማረርህን አሁንኑ አቁም። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ አሪፍ በሆነ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። የዘራኸውን ታጭዳለህ። በዚህ ድንቅ በሆነው ፍጥረት ዓለማችን ውስጥ ሁሌም ቢሆን የዘራነውን እናጭዳለን። ለምሳሌ መሬት ላይ ስንዴ ብንዘራ ጊዜው ሲደርስ ስንዴ እናጭዳለን። አረም ብንዘራ ደግሞ ጊዜው ሲደርስ አረም ማጨዳችን አይቀርም። ሁሌም ቢሆን መርሳት የሌለብን አረም መዘራትም ሆነ እንክብካቤ አያስፈልገው። ተአምር ማፍራት በሚችለው ድብቁ አእምሯችን የምንፈልገውን አውንታዊ ሀሳብ ወይም የማንፈልገውን አውንታዊ ሀሳብ መዝራት እንችላለን። ህልማችንን በጥንቃቄ በድብቁ አእምሯችን ከዘራን ጊዜው ሲደርስ ህልማችንን እናጭዳለን። ነገር ግን በተደጋጋሚ ስለ ችግር በማሰብና በማማረር በድብቁ አእምሯችን ችግር የምንዘራ ከሆነ ጊዜው ሲደርስ ችግር ማጨዳችን አይቀርም። ችግር ልክ እንደ አረም መዘራትም ሆነ እንክብካቤ አያስፈልገው። ችግር በማንኛውም ሰዓት ሊመጣ ይችላል፣ ከዛም እንዳመጣጡ ያልፋል። ነገር ግን በንቁ አእምሯችን ስለመጣብን ችግርና ፈተና በተደጋጋሚ ስናስብና ስናማረር፣ ችግሩን በልባችን እንዘረዋለን ከዛም ጊዜ ሲደርስ ያኑ ነው ችግር እናጭዳለን። ስለዚህ በድብቁ አእምሮህ ትልቁ ህልምህ እንዲሳካ የሚያደርገውን ዘር ብቻ ዝራ። ይህ የህልም ፍሬ በማንኛውም አይነት አረም ወይም ችግር እንዳይጎዳ ጠብቀው። በንቁ አእምሮህ የህልምህን ዘር በጥንቃቄ ከዘራኸና ከተንከባከብክ ድብቁ አእምሮህ ማንኛውንም የምትዘራበትን ዘር በዘራኸው ልክ ሳይሆን ዘርተህ በለፋበት ልክ ብዙ እጥፍ የማብዛትና ህልምህን የማሳካት አቅም አለው። ስለዚህ ከዚች ቅጽበት አንስቶ የማሰብ ነፃነትን በጥንቃቄ ለመጠቀም ወስን። ከአሁን ጀምር ስለ ትልቁ ህልምህና ህልምህን ስለምታሳካበት መንገድ ብቻ በማሰብ ህይወትህን መቀየር የሚችል የትልቅ ህልምህን ዘር በጥንቃቄ በድብቁ አእምሮህ ዝራ። ህልምህን ሊያሳካ የሚችሉ ሐሳቦችን ብቻ በማሰብም የህልምህን ዘር አጥብቀህ ተንከባከብ። የህልምህ ዘር በአረም መሰል ችግር እንዳይበላ ስለ ችግር ማሰብህንና ማማረርህን አሁኑኑ አቁም። ስለ መፍትሔ ብቻ አስብ። በንቁ አእምሮህ ሕልምህን ስለሚያሳኩ ነገሮች በንቁ አእምሮህ ስለትልቁ ትልቁ ህልምህና ህልምህን ስለሚያሳኩ ሐሳቦች በተደጋጋሚ ስታስብ እና ህልምህን የሚያዳክሙ ሀሳቦችን ስትቃወም በድብቁ አእምሮህ የትልቁ ህልምህን ዘር በእምነት ትዘራለህ። በድብቁ አእምሮህ የተዘረውን ህልምህን እንደምታጭደው ስታምን ትልቁ ህልምህንና ህልምህን የምታሳካበትን መንገድ ወደ ራስህ በመሳብ ህልምህን ታሳካለህ፣ ህይወትህንም ትቀይራለህ። ከዛም ስትመኘው የነበረውን ትልቁ ህልምን አሳክተህ በደስታ መኖር ትጀምራለህ ውድ ቤተሰቦች ሁሌም ቢሆን ማሰብ ያለባችሁ ስለ ህልማችሁ ነው። ለአሁን ለጊዜው ላይመቻችሁ ላይመቻችላችሁ ይችላል። ግን በእርግጠኝነት ሁሌም የምታስቡት ትልቁ ህልማችሁ ከሆነ ያንኑ ህልማችሁን የጊዜ ጉዳይ ነው እንጂ ታጭዱታላችሁ፣ ታይዙታላችሁ፣ ትደርሱበታላችሁ። ስለዚህ ስለህልማችሁ አስቡ ያልኩኝ የዛሬ የነበረኝ ቆይታ በዚህ ጨርሳለሁ። እስከዛ ድረስ በያላችሁበት ሰላም ለእናንተ ይሆን። ቻው። ቪዲዮን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እስከዛ ቻው።